ነውያርል እኔ አላስገድድም። ገባሁ ለምኖ ትዳር ለምኖ ህይወት ለምኖ እንትን የለም ገባሁ። መነገር ያለብህን ነገር በግልጽ ስልክ ከማጥፋት ራስህን ከመደበቅ ራስህን ሌላ ቦታ ውስጥ እንትን ከማለት ራስህን ሁነህ ውሳኔህን መጀመሪያ በስትክል መወሰን፣ በዛም ሰው ማስላክ፣ በዚህ ሰው ማስላክ፣ እኔ ጋ ማውራት ምግባባት ሲገባባት ማለት እኔ እኮ በትክክል ነው እያወራው ያለሁት። ማለት እሷ እየነገረችን ያለውን ነገር ሰላም፣ ሰላም፣ ፍቅር፣ ውድ ለልጅ ቶፊቅ ቤተሰቦች ሰላም፣ እንዴት ናቸው? ሁላችሁንም በያላችሁበት በያላችሁበት ባላችሁበት ዓለም ሁሉ ሰላም ፍቅር ደስታ ይብዛልኝ። በነገራችን ላይ ከአሁን በፊትም ነገራችኋለሁኝ፣ ኮሜንታችሁን በጣም ነው የምከታተለው አያለሁኝ። ደግፉኝም አደግፉኝም እኩል ነው የማየው ኮሜንታችሁ እና ምክንያቱም የሆነ ጥፋት ካለብኝ ጥፋቴ ምንድን ነው ብዬ እንዳርም እንዳስተካክል ግዴታ እናንተን ኮሜንት መከታተል አለብኝና፣ አንድ ኮሜንት አየሁኝ። ቶፊቅ ዛሬ ምን ነው የእኛን ሰላም ታረሳው ምንድን ነው ብላችሁ ነበር። ያው ሁልጊዜ ስገባ ታውቃላችሁ ሰላም ፍቅር በያላችሁበት ደስታ ሆኑልኝ ነበርና ምለው ካልተሳሳኩ ካለፈው ቪዲዮ ላይ አላልኩም መሰለኝና በጣም አስተዋይ ኮሜንታተሮች እንዳላችሁ ነው በዚህ አጋጣሚ የተረዳሁት። ለእናንተ ስል ባላችሁበት ቦታ ሁሉ ሰላም ይግዛልኝ እላለሁኝ። ያው አንዳንድ ጊዜ ታውቃላችሁ አእምሯችሁ ሰላም ሳይሆን ወይም ትንሽ መረበሽ ሲኖር የሆነ ታልፋላችሁ ስላችሁ አንዳንዴ ደስተኛ የሆናችሁ የምትሰሩ ቪዲዮ ላይ በቃ ሁሉን ነገር። አንዳንድ ጊዜ ግን ጭንቅ ሀሳብ ምን ሲበዛባችሁ የሆነ በቃ የማለፍ ነገር አለና ትንሽ ልክ ስላልነበርኩ እኔ ተደበራችሁ ካላችሁ በዚ ሶሪ ላለሁ። ሰሞኑን ትንሽ አይታችኋልና ትንሽ ውዝግብ ነበረች። ያችን ነገር ዛሬ የምትስተካከል ትመስለኛለች። አንድ መፍትሄ የሚሆን ሀሳብ መጥቷል። በእርግጥ እኔም ጥፋት ሊኖርብኝ ይችላል፣ ተመልካቾቼ። ግን አሁን ያለሁበት እውነት ነው የምላችሁ። አሁን ያለሁበት ስሜት ልክ አይደለውም። በቃ እግራ ራሴን ቺ እንኳ ቶፊቅ እንደዚህ እንደዚህ አድርግ ብሎ ራሴን ለመወሰን እስከሚከብደኝ ያለበት ሁኔታ ነው ያለው። ምክንያቱም እንደዚህ ባድርግሳ እንደዚህ ባድርግሳ እኔ አእምሮዬን ፈራሁት። ራሴ አንዳንድ ጊዜ ከትንሽ ነገር ነው እና የሰው ሊዞር ይባላል ወይም ራሱ እንትን ይላል ሲባል የምሰማው ራሴን ለማረጋጋት በቻልኩት አቅም እየሞከርኩ ነው። በቃ ምርጫዬንም ለመወሰን እያሰብኩ ነበር ግን እኔ እንጃ። እስኪ ሁላችሁም በቻላችሁት ሀሳብ፣ በደዋችሁ፣ በጸሎታችሁ እሰቡኝ። ምክንያቱም መወስን ያለብኝ ነገር ወስኝ ማስተካከል ያለብኝ ነገር ወይም ማረም ያለብኝ ነገር እንዳርም እናንተ እገዛችሁ ሀይል ላይ እላለሁ። ዛሬ እንኳ የመጣሁበት ሀሳብ እናንተን ብታዩት መልካም ነገር ይዞ ይመጣል ብዬ አስቤ አጋጣሚ ይህ ቪዲዮ ሮዚ ቤተሰቦች ጋር ደርሷል ስላችሁ እናት አባቶቿ ሳይሆን አክስቶቿ፣ አጎቶቿ እዚህ ያሉና በተለያዩ ሶሻል ሚዲያ በአሁኑ ሰዓት ታውቃላችሁ። ሁሉ ነገር ሚዲያ ላይ ሆኗል። ሁሉ ነገር ከኛ ጀምሮ ከኛ ጀምሮ ሚዲያ ነው ሁሉ ነገርና እንደዛ አይነት ነገር ሲያው ትንሽ ደስተኛ አይደሉም መሰለኝ ትንሽ ቅር ያላቸው ነገር አለና እስኪ ቶፊቅ እንገናኝና ማስተካከል ያለበት ነገር እናስተካከል። ምክንያቱም ይህ ነገር ቤተሰብ ትልቅ ነገር ከደረሰው የሚሱ አባትና እናት ከደረሱ ሌሎች የሚፈጠሩ ነገሮች አሉ ቤተሰብ ለእናንተ ወደፊት እነግራቸዋል ወይ ነግራቸዋለሁኝ። በመሀል የተፈጠሩ ብዙ ነገሮች አሉ። ያው ሁሉም ነገር አሁን ቶሎ በወጣው ሚዲያ ላይ ነገሮች ሊዘበራረቁ ወይም ነገሮች ሊበላሹ ስለሚችሉ ማለት ነው እና ቤተሰብ ደርሶ ሌላ ከሚደርስ እኛ ጎቶቿ ዜ የሆነን እሷም ከሆነች ከአንተም ከሆነ ጥፋቱ ከሁለታችሁም እንትን ብለን እናስተካከል ብለውኛል። እኔም ችግር የለውም መስተካከል የሚችል ከሆነ ወይም ማረም የሚችሉት ነገር ከሆነ ንቶሎ ብያለሁም። አንድኛው ጎቿ ትንሽ ቆጣ ቆጣ እያለ ነበረ። ሁለት ሶስት ጊዜ ደውሎልኝ አላነሳውለትም። መስፍን የሚባላለ መስፍን በጣም አከብረዋለሁ፣ በጣም ወደዋለሁ። እና እሱ ጋር ትንሽ መቀራረብ ነገር ስላለ እኔም ጣ ማስተካከል የሚችለው ነገር ከሆነ እናውራ፣ ችግር የለብኝ። ምን ለማውራቱ፣ ግን ወደ አዲስ አበባ ነው መመለሻ ደርሰዋል። ከዚህ ምንም የምቆይበት ነገር የለም። ልጅቱ ሮዛ እኔ እንደዚህ አይነት ልጅ አትመስለኝም ነበር ስላችሁ፣ አሁን በሰው የምታስደርገው ነገር በሰዎች ታስደውልብኛለች ልብኛለች በቃ ማት የማይፈናቀል እስከ ማስፈራሪያ ዛቻም ሁሎች ደርሳሉ። ይህ ደግሞ ፍቅር በግዴታ አይሆንም። በአንድ ነገር ማወቅ ያለብሽ ሮዛ፣ እኔ ጋር ተነጋግረን ማስተካከል ያለብንን ነገር አስተካክለን እኔ ጋ ነው እንጂ ልፈች ምችዩ ሶስተኛ ሰው ይዘሽ መተሽ እዚህ በማስፈራራቱ በዛቸው ይህ የትም አያደርስም። ስልሽ አጉልልክ ነው። አንችና ነው የሚዶልን ማለት ነው። ግን እኔ ከሆነች በቃ ቶፊክ እንድንድ ነው ችግርህ፣ እንድንድ ነው ሮዛ ችግርሽ፣ ወይም እንደዚህ በቃ እንደዚህ ነው፣ እንደዚህ ነው። ይሄ በልክ ይሄ ጥሩ አይደለም ስልሽ፣ ብዙ ነገር አሳልፈናል ታውቂዋለሽ። እዚህ ጋር መናገር አይጠበቅብኝም። ብዙ ነገር አለን። ስለዚህ ዛሬ የምንናገራቸው ነገሮች ነገ ትልቅ ስህተት ነው የሚሆነን። ይሄም ቪዲዮ ታይዋለሽ። ዛሬ ይዛችኋት እንዳትመጡ ብያለሁ። ይዛዋት ባይመጡ ደስ ይለኛል። ምክንያቱም በቪዲዮ ያልተለቀቀ ብዙ ነገር አለ። ብዙ ነገር ያስባለችኝ እና እንዲሁም ለማስደብደብ ሁሉ ለዚህም ደርሰ ማለት ነው። እና በአጭሩ በፍቅር በእንትን የሚሆን ነገር አይደለም። ፍቅር የሚያሸንፈው ፍቅር ብቻ ነው። ልታውቅ የሚገባው ግዴታ የሚዳ ላይ እንደዛ እንደዛ የምታስደርግም ነገር መናገር እችላለሁ፣ ማውጣት እችላለሁ። ግን ይህ አይጠቅምንም፣ አንቺንም አይጠቅም፣ እኔንም አይጠቅም። ያንቺም እንትን ማለት ነው የሚሆን። ስለዚህ ታገሽ፣ ረጋቢ። እኔጋ ማለ ጨረስ ያለብሽ እኔጋ ጨርሽ። ከዛ ውጭ እንዲ ላለው ያለሽ በፈለግሽ ነው። ያሁኑ ዛሬም አጎቶቻቸው እንደነገርኳቸው በጣም አከብረዋለሁ። እኔጋ ብዙ ነገር አውረተናል፣ ብዙ አስበናል። እንደዚህ አይነት ሰው ደግሞ በክብር የያዛችሁትን እስከዛሬ ድረስ አብሯቸው የነበረውን የጓደኛችሁን ቤተሰብ በክብር ነው። እኔ ከማምንበት ድረስ በጥሩ ጊዜያችን ጥሩ ስላሳለፍን ዛሬ ይቺ ልጅ ጋር ተኮራረፍ፣ ተቀያየምንና እነሱን ላስከፋ አልፈልግም። ስለዚህ በክብር እናግኝ ብለውኛል። እኔ መርሃባ ብያለሁም ይምጡ ያለውን ነገር አብረን እና ይሆናል። በዚሁ አጋጣሚ ሶፊ መናኸሪያ ላይ እንደዛ ባኮኑ ባትነጋገሩ እኔ ጋ እንኳ አግኝተሽ አንድ ድል አውርተሽ በነበር ደስ ይለኝ ነበር። በሰዓቱ የመጣሽበትም ሰዓት አግባብ አልነበረውም። እንዳውም ሮዛም መናኸሪያ ላይ ከምጠሪያት እኔን ጠርተሽኝ እኔ ጋ ያለውን ነገር ያለውን ችግር ብትፈች ወይም ማስተካከል ከቻልሽ በኋላ ብታስተካክ ደስ ይለኝ ነበር። እኔም ዛሬም ነገም ነግሬሻለሁ። ደስተኛውንሽ ደስተኛ ሆነሽ ስቀሽ በቃ ፈገግ ብለሽ ማየት ነው የምፈልገው። ጥሩ ነገር ይግጠምሽ ነው ምለው። ሌላ ምን ይባላል? አለ ሊቅናት እንዳይከፋት። በእርግጥ እኔ ብዙ ጥፋቶች ያቶች ሊሆን ይችላል። አንዳንድ ጊዜ በእጅ የያዞች ምን ምንድን ነው አይደል የሚባለው፣ ጊዜው ካለፈ በኋላ ሊሆን ይችላል። እኔ ኔ ገባኝ ይሁን ሁሉም ለበጎ ነው ብቻ፣ ይምጡ የእሷ ቤተሰቦች እንትን ነው ያለው ነገር፣ እኔ በሰላማዊ ነገር በቃ ይህን ነገር መፍታት ፈልጋለሁ። ጭቅጭቅ ንትርክ አልፈልግም። ሰሞኑን አራት ቀን ቪዲዮ አለቀኩኝ ጥሩ ሁኔታ ላይ አደለሁም። ሰላሜን እየነሳ እኔ ሮዛ እንደዚህ ናት እንዲ እንደዚህ በቃ እንደዚህ ታደርጋለች እንደ ስከምል ነው እንትን ያልኩት። ብቻ ይህም አልፎ እናወራ የሆነ

መንገዶች ያላ መንገዱ ብቻ ሳይሆኑ ብዙም ነገር እነሱ ሚዲያ ላይ አይ፣ ከዚህ ቤተሰብ ነገር እኮ አይደርስም ነበር ነው በመሀል ሶስተኛ ሰው ባይገባ መልካም ነበር። ሶስተኛ ሰው የለበት ቢያንስ እናንተ ችግሩ መፍታት የምትችሉት እናንተ ነበራችሁ፣ ግልጹን ተነጋግራችሁ ብትፈቱ ጥሩ ነበር። ሶስተኛ ሰው ባይገባ፣ ሶስተኛ ሰው ሲገባ ወሬውም ሲባዛ ጥሩ ነበር።

አስጨረሸኝ ስለ እኔ አሁን በማል ብዙ በስነ ስርዓቱ እንደሱ እያለች አታውሪኝ። ተነጋገሩ ብን መነጋገሩ ለምን ቤተሰባ ከደረሰ ጋ ከፍተኛ ውጥቅት እስከመግባት እናንተ ተነጋገራችሁ ችግሩን ብትፈቱ መልካም ነው። ሌላ ነው እስከመደረስ ማለት ነው። አነጋገሯን እያየው አይደል? ይመስልኝ እኔ እኮ አንተን ስለማከብርህ በቃ ትልቄ ስለሆንክ ብዙ ነገር ስለአወራን ነው። እሷ ግን እሱ ልክ ያው የልጅነት ባህሪ ሊኖር ይችላል። ምን ይህንን እናንተ የምትነጋገሩ መልካም ላይሻል እናትካለልህ እንትም አነጋገርህን አስተካክል፣ የምትናገረውን ነገር በደንብ አስተካክል። ማለት እኔ እኮ በትክክል ነው እያወራው ያለሁት። ምን ማለት እሷ እየነገረች ያለውን ነገር እኮ እኔ ባልነግራችሁም ያያችሁት ነገር ነው። ሚዲያ ላይ ያያችሁት ነገር ነው። የተፈጠረውን ያረገውን ነገር አይታችሁ፣ እሱ ልክ ነሽ ጥፋት ያጠፋው ማለት ሊያጋድለን የሚደርስ ደረጃ ነው ያደቀቀው ቪዲዮ ወንድ ቢሆንም እንደው ግን እሺ በማላችሁ ሌላ ሰው ባይገባ እና እናንተ በትግባብ እናንተን ገበና ባይወጣ መልካም ነው። እንደው እንደወንድምነት እንዳጎትነትም ምን እንዳጎትነትም እንደዛ ያስባል። አይ አሁን እኮ እንደው የተጫናችሁ ያላችሁ ስለ ያው ከተለቀቀው ቪዲዮ ነው። አሁን ከተለቀቀው ቪዲዮ አንተ ላይ ነው ብዙ ነገር አለ። አሁን የተለቀቀው ጠፋቱ አንተ ጋር ነው። አሁን እኛ ከተማ ላይ ስለሌለው አሁን እኔ ያጠፋሁት ነገር ሲኖር እኮ ነው እኔ ዓርብ ነገር ሲኖር እኮ ነው። ለምን መሰለህ? አሁን እኛ ያለነው ከተማ ላይ ነው። እያንዳንዱ መረጃ ቴክኖሎጂ አለ። አሁን ቤተሰቡ ቤተሰብ ያለው መቼም ታውቀዋለህ፣ ያለበትን አካባቢ እሺ። አሁን እናንተ ዋናው ሐሳባችሁ አመጣጣችሁ ምንድን ነው ነው እኮ እኔ አልገባኝም። ስለ ተነጋግራችሁ የማይፈታ እኮ ነው የምትለያዩበትን መንገድ የሚለያይበት መንገድ መለያየት ካለብን እኮ መጀመሪያ ነበር መለያየት የነበረብን። ብዙ ነገር ቤተሰብ ጀምሮ ብዙ ነገር ተለ ቤተሰብ ምን ተብሎ ቤተሰብ ለቤተሰብ ራሱ ሌላ ችግር ነው። ሌላ ችግር ውስጥ ነው የሚገቡት ቤተሰብ ቢሰማ ምን አርጌ ነው ምን አሁን እኮ መመሰልሽ አሁን እኮ የጠፋ ጠፋ ከጠፋ እንደገና ሌላ ሁለት መለያየት ካለባችሁ መለየት ነው። አሁን ይሄ ሚዲያ ላይ እንዲህ ነው እንዲህ ነው ተብሎ የሚነገርበት ገበና አይደለም። ይሄ ገበና አይወጥም። ይሄ የሚወጣ ነገር አይደለም እኮ ይሄንን እናንተ ተነጋግራችሁ ጨርሱ። ካልሆነ በሰላማዊ መንገድ መለያየት፣ የተወሰነ ሽማግሌ ተጨምሮ ቢሆን ተለያይታችሁ በሰላማዊ ህይወታችሁ መኖር። አንተ የምትሻለህ ሌላ ላይፍ መኖር ነው። ከቀን ወደ ቀን ሰላም እየሰጠችኝ አይደለም። በአንደኛ ደረጃ በዛም ሰው ማስላክ፣ በዚህ ሰው ማስላክ፣ እኔ ጋ ማውራት መግባባት ሲገባባት ለዘን እንትና መላክ አያዋጣም ስልሽ ያለብሽን ችግር እኔ ጋ መፍታት በአንደኛ ደረጃ ለማውራት አንተ አሁን እዚህ ደረጃ ትዳረሱ። አሁን እዚህ ደረጃ የሚያዳርስ ነገር አለ ስነ ስርዓት ያጅ ስለዚህ አጎቶችሽ ናቸው አጎቶችሽ ፊት ላክብርሽ። ስለዚህ ተነጋግራችሁ የምትፈቱበትን ነገር ምን ነሽ ይመስለኛል። መስለኛ እንግዲህ ተሻለ ደሞ የተወሰነ ሽማግሌ ጨምረ የምናወራበት መንገድ ካለ ቁጭ ብለን እናወራለን። እኔ አሁን በእንድን ሰጥ አገባ ትለያዩ ደስ ይለኛል። ለምን ቤተሰቡ ወደ ከፋ ደረጃ ከምትዳረሱ ተለይታችሁ ወስ ወሰናችሁ መስለኛል። እሱንም ያሳውቀኝ። እንደዚህም ከሆነ ሀሳብ ደግሞ እኔ አላስገድድም። ገባ ለምኖ ትዳር ለምኖ ህይወት ለምኖ እንትን የለም። ገባ ምን ነገር ያለብህን ነገር በግልጽ ስልክ ከማጥፋት ራስህን ከመደበቅ ራስህን ሌላ ቦታ ውስጥ እንድትቀማለህ ራስህን ሁነህ ውሳኔህን መጀመሪያ በስትክል መወሰን። እንደዚህ ከሆነ ሀሳብ ምን ላይ ነው ችግር? የሰው ልጅ ይገናኛል ይለያያል፣ ነው ማለት ነው። መለየት ልጅ ነው። ሀሳብ ይሄ ነው ማለት ነው። ብዙ ነገር እያደረኩን ነው እናት እዚህ እና አሁን ማለት ዛጋላ በድንገት ያለፈውን ጊዜ በትዝታ ባሰበው ተጉዤ ወደ ኋላ እኔ ሳጣው መላ ይቅርና ማሰበት ካዜ አጫውተኝ ስላለፈው ጊዜ ክፉ ደግላ ሳየኝ በሕይወት ዘመኔ ክብር ይመስገን ላምላክ ልበላ አስቀድሜ

እኔን አሳነቅሽኝ። እኔን እኔን አሳነቅሽኝ፣ ላድርግ እኔ የምን ላድርግ ታዲያ? የራሱ ችግር ነው። እነሱ እንደዚህ የሆኑ እና ካሁን በኋላ ልንገርሽ ከስሬ ደርሶ ካጠገቤ ትደርሽና፣ ስሚ ቀጥ ብለሽ አውሪ። እኔን አስደበደብሻ፣ እኔን አሳነቅሽ፣ ከጎኔ ትደርሻታለሽ።